ብሔር ብሔረሰብ ጓደኞች ጋር ማንገባበት የለም። ለዝርፊያ አውጣል። ከዛ ዝርፊያ ለመዝረፍ መዝረፍ ቁጭ ብለን ስንጠብቅ አንዱ እየተንቀለቀለ አልመጣም። ቀጨም ማድረግ ነው። እንዳትወጋ፣ እንዳትበላሽ ያለህን አውጣል። አረ ምንም የለኝም ማን ሊሰማው፣ አገላብጠን ፈተሽ ነው። ምንም ነገር የለውም። ከዛ ዝም ብለን እንለቀዋለን። እንዴ ምን ነው ይሻለው ምናም ስንል ውላይታ ጓደኛዬ አንዱ ለጥቂቱ ላይ ወጋውጋ ላድርግ እንዲያለ፣ አረ አንተ ተው በእናትህ ምን እናገኛለን ታዲያ። አማራው ጓደኛዬ ይህንን ችጋራን በሽመጠቅ ላይ ይልጣሉ። እንዲ ምንድነው ጥቅሙ? አረፍቱ በእናታችሁ። ዚ ለቴስታ ልጠብጥበው እንዲ አለኝ ትግራዊ ጓደኝ ምን ጥቅም አለው እሱ እሱ ምን ጥቅም አለው? አሁን ሄድ ምንም የለው ማለት ለምን፣ ዝም ብለን ወዳንተው ነገር ገጥመን አንቀጣቅጠውም? አለኝ ኦሮሞ ጓደኝ ጋይስ ጥቅም ያለው ነገር አስቡ እንጂ ምን ሆናችሁ ነው? ጉራጌው ጀለሴ ብድግ አለና እኔ አንድ ሀሳብ አለኝ። ምንድነው ሀሳቡ ምናምን? ለምን በብድር አንዘርፈው። ማለት እንዴት ነው አሁን? እዚህ ጽፈን እናስፈርመው። ከዛ ነገር ራሱ ቀጥሎ በነጋታው ቢሳቡን ያመጣልን ከጀማው መሀል አንደኛው አስቸጋሪው ልጅ በጠና ታመመና ሆስፒታል ገብቶ አይሲዩ ክፍል ገባ ማለት ነው። እና አይሲዩ ውስጥ የገባውን ልጅ ችግር ውስጥ መግባቱን የተረዱት ብሔር ብሔረሰብ ጓደኞቹ ምን ምን አሉ መሰለኝ፣ ኦሮሞ ናግሬ ናባራ ናግሬ ናባራ ይሄ ልጅ ናግሬ ናባራ ከአንድ ጉንፋን የማይበት ጥቅም የሌለው ልጅ እንደዛ ሲንጠራራ እንደዚህ ገባ። አይ ትግሬ እዋይ ወስማ አንተ ኖር አስቸግረን ወናት ኖር አስቸግረን ወንድማችንን ኖር አስቸግረን ኖር አስቸግረን። ከዛ አማራው አረ ግድ የለህ አረ ግድ የለህም እንደው ከኛው ጋር ሆነ እንደ ድሯችን እናውጋ አትተወን፣ አትተወን። ከዛ በኋላ ጉራጌው ደግሞ ኧረ፣ ይሁነው ነገር ይሁን። ብራዘር ብራዘር፣ ኧረ፣ ወንድማችን ወንድማችን። የቀረ ነገር ቢቀር የኔ እዳ፣ ሰዓት ከፍል የታባለት ይሄድ ነው። ያው ተሰብስቦ ለቅቅ ብሎ እየቃሙ እያለ ከመሃል አንዱ በትንታ ይሞታል ማለት ነው። ከዛ ተለቀሰ ምን ተባለ። ከዛ ጓደኞቹ ያው ቃሚ ሲሞት እንግዲህ ለቅሶ ቤትም ጫት ይሄዳል ማለት ነው። ከዛ በሰለስቱ ሰብሰብ ብሎ እየቃሙ ከጓደኞቹ መሃል አንዱ ወይ ግን እናንተ ገለስ ገነት ሚገባ ይመስላችኋል? ሲል አንዱ ቦግ ነው ያ ማለት እጅ ከምንት ዳይ ነው ገነት ሚገባ ኖ ኖ ኖ ኖ። ከብሄር ብሄረሰብ ጓደኞች ጋር ቁማር ቤት ገባንና ነገሩ ለኛ ጥሩ አልመሰለ። ከዛው ኦሮሞ ጀለሴን ሳየው ተወኝ በናት ዛሬ ጥሩ ሙ ላይ አደለው ማለ። ከዛ ለጥ አይኔን ወደ ወላይተው ጀለሴ ሳር አንተ እንዳለ ነፑኝኮ ምንም ነገር አልቀረም ነፑኝኮ አለ። ከዛ በኋላ ትግራዋይ ጀለሴን አየዋለሁ። እዋይ ለው እነዚህ ተርቦ ነው እንደመጡት። አንተ ቦጦ ቦጦኝ እኮ ቦላልኝ እኮ በቃ ምንም አልቀረኝም፣ አካውንቴ ላይ ራሱ ባዶ ነው ያስቀረታል። ላጥብዬ ጉራጌ ጀለሴን አየዋለሁ፣ የኦኬ ምልክት አላሳየኝም። አረ ይመቸው፣ በቃ እሱ ልንደግፈው ምናምን ስንሄድ ሰውየውን በላል፣ ቶታል ነው የምላቸው። ከዛ ሰውየው ሚስቴን አስይዛለሁ በቃ ያለኝ የመጨረሻ ስል አረ ያንተ ሚስት በነፃ ራሱ በጣም ነው መጎዳኝ ነኝ። አንተ ራሱ እንዴት እንዳገባህ አትገርሞኛል ምናምን አለ። ከዛ ሰውየው እንደዚህ ካልክማ ካልተመቸ በቃ አስመታኝ አለው። አስመታኝ ላስመታ አዎ አስመታኝ አራዶና ይምታ። ዶክተር ክብር ያስፈልገዋል። የተራበ የሚያክም ዶክተር የለም። ሁላችሁም ለዶክተሮች ድምፁ ነው። ጋይስ እኔ ሙያዬ ስጋ ቆራጭ ነውና ባለፈው ለታ ስጋ ከምንቆርጥበት ሆቴል ፊት ለፊት የመኪና አደጋ ደረሰ። እኔ ከነጋውኔ የሮጥኩኝ ሄጄ ጉዳዩን ለማየት እዛው። ከዛ ነገሩን ለማጣራት የመጡ ፖሊሶች ለዚህ ነው እንዴ ስራ ያቆምኩ ብሎ ጨምድደው ጣቢያ አውረቡ። ከዛ በኋላ አረኔ ሐኪም አይደለሁም ዶክተር አይደለሁም። ከስራ ላይ ነው መኪና አደጋ ተሰማ ነው የገባሁት ምናም ሲሉ ከትፊ የጥሬ ስጋ መቁረጫ ሴንቲጅ አለሁ የኦፕራሲዮን እቃ ሰርቅ ነው የወጣው